በአመት ሁለት ነገር ለመመለስ የተሰራ ጥናት። አንደኛ ሰው የሰው ቁጥር ከልክ በላይ ሲበዛ ወይ ደግሞ ኦቨር ፖፕሌሽን ሲሆን የሰዎች ባህሪ እንዴት ሊሆን ይችላል? ሁለተኛው ደግሞ ሰዎች እውነት የምንፈልገውን ነገር ካገኘን የሚያስፈልገን ነገር ሁሉ ከሞላልን ሰላም ሆነን እንኖራለን ወይ? አሁን ዩቶፒያ እንደሚባል ይባል በቃ ዩቶፒያ ዓለም ውስጥ እንኖራለን፣ ገነት የሆነ ህይወት። እና ይሄ ሰውዬ ምን አደረገ? በጣም ትልቅ የሆነ የአይቶች ዩቶፒያ ከተማ ገነበ። እሱ ምንድን ነው ዩኒቨርስ 25 ይለዋል። ሰፊ የሆነ ቦታ ነው። አንዳንዶች የአይቶች ዩቶፒያ ይሉታል። ምንድነው ያለው ውስጡ ካላችሁ፣ አንደኛ በጣም ሰፊ ቦታ አለው፣ እንዴት ለመንቀሳቀስ የሚመቻቸው ቦታ አ ከፍተኛ ኔስት አለው እንደፈለጉ መተኛት የሚችሉበት ኔስት አለው። ኔስት ብቻ ሳይሆን መንቀሳቀሻ ከተማ ወቅ የሚደረግበት ቦታ አለው። አንሊሚትድ የሆነ ምግብ አለው። አንሊሚትድ የሆነ መጠጥ አላቸው። አየሩ ለአይጦች እንዲመች ተደርጎ የተወሰነ ቦታ ነው። ምንም የሚያስፈራቸው ወይ ደግሞ የሚያድናቸው ነገር የለም። ቦታው በደንብ ፕሮቴክትድ የሆነ ነው። የአይጦችን ዩቶፒያ ገነባና እንዴት ነው እነዚህ አይጦች በእንደዚህ አይነት ሁኔታ ውስጥ መቀጠል የሚችሉት? ጋይስ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። ፊራ ነኝ። ዛሬም እንደተለመደው በአዲስ ሀሳብ ካነበብኩት ትንሽ ሼር ላደርጋችሁ መጣሁ። እንግዲህ ሰሞኑን የተለያየ ሀሳቦችን እያወራን ነበር እና ዛሬ ማወራችሁን ሀሳብ አጋጣሚ አንድ ሶሻል ሚዲያ ላይ ቁጭ ብዬ ያየው አንድ ቲዮሪ፣ ያየው አንድ ቪዲዮ፣ ማነው አንድ የተለቀቀ ፎቶ ነበርና ይህ ነገር እውነት ነው ወይ ብዬ ሰርች ማድረግ ጀመርኩኝ። ናቀስ እያልኩኝ ቼክ ማድረግ ሲጀምር ሰማሁት ጥናቱ በጣም ኢንትረስቲንግ ነው። ያንን ነገር ያነበብኩትን ትንሽ ሼር ላድርጋችሁ ብዬ ነው የመጣሁት። እና እንግዲህ ይህን ጥናት አይታችሁም ከሆነ በተለያየ ሁኔታ ሰምታችሁት ከሆነ አላቅም። እንግዲህ ቼክ ሳደርገው በጣም ታዋቂ የሆነ ሪሰርች እንደሆነ አይቻለሁ እና ምንድነው ጥናቱ በዋናነት ሁለት ነገር ለመመለስ የተሰራ ጥናት ነው። አንደኛ ሰው የሰው ቁጥር ከልክ በላይ ሲበዛ ወይ ደግሞ ኦቨር ፖፑሌሽን ሲሆን የሰዎች ባህሪ እንዴት ሊሆን ይችላል። ሁለተኛው ደግሞ ሰዎች እንዴት ነው እውነት የምንፈልገውን ነገር ካገኘን በቃ፣ የሚያስፈልገን ነገር ሁሉ ከሞላልን ሰላም ሆነ እኖራለን ወይ? አሁን ዩቶፒያ እንደሚባል በቃ ዩቶፒያ ዓለም ውስጥ እንኖራለን ወይ? ገነት የሆነ ህይወት እንኖራለን ወይ? እነዚህን ሁለቱ ነገሮች ለማጥናት ዲስከቨር ለማድረግ የጠና ጥናት ነው። እንግዲህ ይሄ አሁን መዛሬ ማውራችሁ ጥናት ሰዎች በብዙ መንገድ ይገልጹታል፣ ግን ለእኔ አሁን ሀሳቤን ለመግለጽ እንዲመቸኝ ዲ ማይስ አበንደንት ቴዎሪ ብያለሁ። ማይስ አበንደንት ቲዮሪ ወይ ደግሞ የአይጦች የመትረፍረፍ ቲዮሪ እንደዛ ብላችሁ ልትወስዱ ትችላላችሁ ምንድን ነው ይህ ጥናት እንግዲህ በአሜሪካዊ ኢቶሎጂስትና ቢሄቨር ሪሰርቸር በሆነ በጆን ካልሁን የተደረገ ጥናት ነው እንግዲህ ጆን ካልሁን በዋናነት የሚታወቀው በተለይ ቢሄቨር ላይ ትኩረት የሚያደርግ ጥናት ነው የሚያደርገው ቢኮዝ ኢቶሎጂስቶችም ስራቸው የአኒማል ቢሄቨርን ማጥናት ነው እና እንግዲህ አሁን ያልኳችሁን ሁለት ነገር ኦቨር ፖፕሌሽን አንደኛ በተለይ ኦቨር ፖፕሌሽን ላይ ትኩረት የሚያደርገው ግን ደግሞ እግረ መንገድም ሰዎች የተትረፈረፈ ህይወት ቢያገኙ እውነት ሰላም ይወርዳሉ፣ በሰላም መኖር ይችላሉ። ሁለቱን አንድ ላይ ያቀፈ ሪሰርች ነው የሰራው። እንግዲህ ይሄንን ሪሰርች ለመስራት የመረጠው አይጦችን ነው። በተለያየ መንገድ ጀምሯል። እንግዲህ ይሄን ጥናት ለማድረግ በጣም ብዙ ሙከራዎች ተደጋጋሚ ብዙ ሪሰርቾችን ሰርተዋል። ግን ዛሬ ማውራችሁ ጥናት የተደረገው አሁን ማውራችሁ ስፔሲፊክ የሆነው ጥናት ሰፋ ባለ መንገድ ነው የተደረገው። ያችን ብቻ ነው ነቅሼ ማወጣላችሁ። ቢኮዝ በጣም በብዙ መንገድ ሪሰርቾችን ሰርተዋል። ግን ደግሞ በጣም ታዋቂ የሆነውና የብዙዎችን ትኩረት ያገኘው አሁን ማውራችሁ ሪሰርች ነው። ምክንያቱም በተለያየ ምክንያት የሰራቸው ሪሰርቾች ወይ አይጦቹ ከልክ በላይ ይበዙበታል፣ ወይም የሚፈልገውን አክሰስ ማግኘት አይችልም። በተለያየ ምክንያቶች ሪሰርቹ ይቋረጥበት ነበር። ግን ይሄ ሪሰርች እንዴት ነው ነገርየውን ሲያዩት፣ ናሽናል ኢንስቲትዩት ኦፍ ሜንታል ሄልዝ የሚባል አንድ ትልቅ ተቋም ፈንድ አድርጎት። ቢኮዝ ሀሳቡ ኢንትረስቲንግ ነው። የሰው እንዴት ነው ቢሄቪየር እንዴት ይቀየራል? ቢሄቪየርን ወይም ደግሞ ባህሪን የሚቀዩ ነገሮች ምን ምንድን ናቸው የሚለውን ነገር እነሱም ለማወቅ ስለፈለጉ በተለይ ሜንታል ሄልዝ ላይ ትኩረት ያደረገ ጥናት ስለሆነ ፈንድ ብዙ ብር ሰተውት ቦታ ሰጠውት። ሰፋ ባለ ጥናት ያደረገው ስለሆነች ያችን ብቻ ነክሰ እና ይህ ሰውዬ ምን በተሰጠው በጀት በጣም ትልቅ የሆነ የአይቶች ዩቶጵያ ከተማ ገነባ። እሱ ሰፊ የሆነ ቦታ ነው፣ የአይቶች ዩቶጵያ ይሉታል። ምንድን ያለው ውስጡ፣ ሰፊ ቦታ አለው። እንዴት ነው እንደፈለጉ ካልሳታትኩኝ እስከ 15 የሚሆኑ አይጦችን የሚያስተናግድ ሰፋ ያለ ኔስት አለ። ኔስት ብቻ ሳይሆን መንቀሳቀሻ ከተማ ወቅ የሚደረግበት ቦታ አለ። አንሊሚትድ የሆነ ምግብ አለ። አንሊሚትድ የሆነ መጠጥ አላቸው። አየሩ ለአይጦች እንዲመች ተደርጎ የተወሰነ ቦታ ነው። ምንም የሚያስፈራቸው ወይ ደግሞ የሚያድናቸው ነገር የለም። ቦታው በደንብ ፕሮቴክትድ የሆነ ነው። የአይጦችን ዩቶጵያ ገነባና ወደ ስምንት የሚሆኑ አይጦች፣ አራት ወንድ አራት ሴት ማለት አራት ወንድ አራት ሴት አድርጎ አይጦችን እዛ አስቀመጠ። ግን እንዴት ነው እነዚህ አይጦች በእንደዚህ አይነት ሁኔታ ውስጥ መቀጠል የሚችሉት እንግዲህ ሪሰርቹ ይሄ ነው። ሰዎች እንግዲህ አንዳንዶች የዩኒቨርስቲ 25 ይሉታል። የእኛን አለም አድርገው ይመስሉታል። ኔቸር የምትፈልገን የምንፈልገውን ነገር ሰጥታናለች። ግን እንደው መንቀሳቀስ መስራት ሳይኖርብን መብላት መጠጣት ብንችል ምን ሊፈጠር ይችላል የሚለውን ሀሳብ ለማጥናት እና እነዚህን አይጦች በደንብ ክሎዝሊ ይሄ ሪሰርች ማድረግ ሲጀምር፣ መከታተል ሲጀምር አይጦቹ አራት የተለያዩ ስቴጆችን ማሳየት እንደጀመሩ ይናገራል። አይጦቹ በዛ ሰሞን ላይ ፐርፎርም ያደረጉትን ነገር በአራት ስቴጅ ከፋፍሎ አስቀመጠው። የመጀመሪያው ስቴጅ ፕሮስፔሪቲ ልትሉ ትችላላችሁ። እሱ የጠቀሰው ፖፑሌሽን ግሮውዝ ብሎ ነው ያስቀመጠው። ይሄኛው ስቴጅ ማለት አይጦቹ ለመጀመሪያ ጊዜ አዲስ ቦታ ነው፣ አየሩን ለመራመድ አንዳንዶች ለመላመድ አንዳንዶች እስከ አንድ ወር ፈሽቶባቸው ይላል። እስከ አንድ ወር ድረስ አየሩን እየተላመዱ ነው። ምግብ ቤት ነው ያለው፣ እንዴት ነው የምር ነገር ሴፍ ነው ወይ የሚለውን ነገር ከራሳቸው ጋር እየተዋዱ ነው። አየሩን እየለመዱት ነው ከዛ በኋላ ግን በየ 55 ቀኑ ደብል መሆን እንደጀመሩ ጻፊው ይናገራል። በተለይም ለ315 ቀን ማለት ኦልሞስት ወደ አንድ ዓመት እየጠጋ ባላለው ጊዜ በየ 55 ቀኑ ደብል ደብል ደብል እየሆኑ 315 ቀን ላይ ሲደርስ ወደ አንድ ሺህ እንደደረሱ ይናገራል። ኦልሞስት አንድ ዓመት ባልሞላ ጊዜ ውስጥ አንድ ሺህ ደርሷል። አየሩ ተመጭቷቸዋል። የሚያድናቸው የለም። ምግብ እንደልብ አለ። ሶ ፖፑሌሽን እየበዛ እየበዛ እየበዛ የሄደበት ስቴጅ ነው። የመጀመሪያው ስቴጅ ኦኬ ጥሩ አይደለ እዛ ጋር ብቻ አይቆም። ሁለተኛ ስቴጅ ደግሞ ብሎ የሚያመጣው ስቴጅ አለ። ሁለተኛው ስቴጅ ደግሞ ስቴብል የሆነ ስቴጅ ነው የሚለው ስቴጅ፣ ወይ ደግሞ ስቴብሊቲ የሚለው ስቴጅ ነው። ስቴብሊቲ ያለው ለምንድን ነው? አሁን እንዴት ነው የሚወለደውና የሚሞተው ባላንስ እየሆነ የመጣበት ስቴጅ ነው። ትንሽ ይቆያል፣ እሱ እየሞተ ይመጣል አዲስ የሚወለደው አሉ። ሳምሃው የሚወለደውና የሚሞተው ስቴብል እየሆነ ነው። ፖፑሌሽን እያደገ ነው፣ ግን እንደ በፊቱ እያደገ አይደለም። ቀስ እያለ እያደገ ያለበት ስቴጅ ነው። ሰው እየተረጋጋ ነው ስቴብል ያለው ለዛ ነው። ሌላኛው ደግሞ ምንድን ነው እንግዲህ ስቴብል ያለበት ሌላኛው ምክንያት ሶሻል ሃይራርኪዎች እየተፈጠሩ የመጡበት ስቴጅ ነው ይሏል። ሶሻል ሃይራርኪ ማለት ከአይጦቹ ማለት ትንሽ ፈርጠም ያለው አይጣል አይደል የአይጥ ድንበር ማስከበር የሚጀምርበት ስቴጅ ነው። ምግብ እንደ ልብ አለ፣ መጠለያ እንደ ልብ አለ። ግን ጠንከር ያለው አይጥ አንዳንድ ቦታዎችን ትንሽ ሰፋ አድርጎ ይወስድና የራሱ ቦታ ያደርጋቸዋል። ልትሻሙት ከመጣችሁ ሊዋጋጩ ማን ነው ሊፋለማችሁ ይመጣል። ሃይራርኪ እየተፈጠረው ጠንከር ያሉት የራሳቸው ጀማ እየፈጠሩ የራሳቸው ስብስብ እየፈጠሩ ደካማ የሆኑት ደግሞ የራሳቸው ጥግ ይዘዋል። ሴቶቹ የራሳቸው ጥግ ይዘዋል። ሃይራርኪ እየተፈጠረ ያለበት ስቴጅ ነው። ይህንን ስቴብል ስቴጅ አለ፣ ወደ ሶስተኛው ስቴጅ ይመጣል። ሶስተኛው ስቴጅ ደግሞ ኦቨር ክራውዲንግ ስቴጅ ይለዋል። ሀሳቡን ስትረዱ ደግሞ ቢግኒንግ ኦፍ ዲክላይንግ ስቴጅ ይለዋል። ምን ማለት ነው? የምትፈልጉት ምግብ አለ፣ የሚመች ቦታ ነው። የአይጦች ቁጥር እየበዛ መጣ። እንደውም ምን ይላል? የአይጦቹ ቁጥር በጣም ማክሲመም ሲሆን የደረሰው ቁጥር ወደ 2200 ነው። ብዛታቸውን እንግዲህ ስታይ ኦልሞስት ወደ 3800 አካባቢ የሚሆኑ አይጦችን እንዲዝ ተደርጎ ነው የተሰራው። ግን 2200 ላይ መድረስ ሲጀምሩ ፖፑሌሽኑ ኦቨርክራውድድ መሆን እንደጀመረ ይናገራል። ኦቨርክራውድድ ለምንድን ነው ያልኩት? አንደኛ እውነት ነው፣ ቁጥር በጣም እየበዛ ነው። ሁለተኛው ግን እንዴት ነው ሪሶርሱ ያለ ያልቅብኛል የሚል ሜንታሊቲ መምጣት ሲጀምር ኦቨርክራውዲንግ ይፈጠራል። ለምንድነው እንዲያልኳቸው መሰላችሁ ለምሳሌ ለዚህ ጥሩ ምሳሌ መጽሐፍ ቅዱስ ላይ የአብርሃምን ታሪክ የምታውቁ ሰዎች ካላቸው አላቅ አብርሃም ከሎጥ ጋር ሲወጣ ምን የሚል ቃል አለ መሰለኝ። ሰፊ ቦታ ነው ያሉት። ሁለት ናቸው፣ አጎቱ አብርሃም አለ፣ ከዛ ሎጥ አለ። ከዛ ውጭ ሰፊ ቦታ ላይ ነው ያሉት። አንድ ቦታ ላይ ምን ይላል? የአብርሃምና የሎጥ እረኞች መጣላት እንደጀመሩ ይናገራል። የተጣሉበት ሪዝ ምንሆነ ታውቃላችሁ? መሬት ጠበባቸው የሚል ሪዝን ይሰጣቸዋል። መሬት ስለጠበባቸው መጣላት ጀመሩ። ኢማጅን ህዝብ አይደለም ይዘው የሄዱት። እውነት ነው ሊበዙ ይችላሉ ግን እንዴት ነው አንዳንድ አንሊሚትድ የሆነ ሪሶርስ ይዛችሁ በድንበር የምትጣሉበት ጊዜ ይኖራል። ምንድነው ሪሶርስ እያለ ቦታው እያለ ምግብ እያለ መሬት እያለ አለመስማማት ሲመጣ ግን መሬት ትጠባችኋለች። ለእኔ እንግዲህ ከዚ ሀሳብ ስር አይምሮ ላይ መጣልኝ ይሄ ነው። ኦቨር ክራውድ ሆኑ ማለት ሪሶርሱ አለ ምግብ አላልነሰም ቦታ አለ። እስከ 3800 ሰው መያዝ ይችላል። ማነው እስከ 3800 አይጥ መያዝ ይችላል። ግን 2200 ላይ ሲደርሱ ኦቨር ክራውድድ መሆን ጀመረ። እውነት ነው እየበዙ ነው። ግን የሚቋጠር መጣ የሚቋጠር መጣ ብቻ ሳይሆን እነዚህ ጠንከር ያሉት ይሄ ሃይራርኪካል ሶሳይቲ ክሬት ያደረጉት ሁለት ነገር መሆን ጀመሩ ይላል። አንደኛ ምንም ምክንያት ሳይኖራቸው ከልክ በላይ አግሬሲቭ መሆን ጀመሩ ይላል። አግሬሲቭ ማለት ከልክ በላይ መጣላት ጀመሩ፣ ከልክ በላይ ቦታዎች መውረር ጀመሩ። እንደውም አንዳንዱ እርስ በእርሱ ላይ ይጣላ ነበር። አንዳንዱ ፈርጠም ያለው ሌላ ከሱ በላይ ፈርጠም ያለ ሲመጣ እሱም ይመቷል። እንደ ሌሎቹ ሁሉ መሸሸግ እንደጀመሩ መጽሐፉ ማን ነው ሪሰርቹ ይናገራል። ሰው ፈርጠም ያለው የራሱን ድንበር እያስከበረ ነው። እሱ ብቻ አይደለም፣ ፈርጠም ያለው ድንበር ማስከበር ብቻ ሳይሆን ከሌሎቹ ይልቅ ከሴቶች ጋር ከሴት አይጦች ጋር ይበልጥ ግንኙነት ማድረግ እንደጀመረ ይናገራል። እሱ ያደርጋል፣ ሌላው ግን እንዳያደርጉ ይከለክላቸው ነበር። ምን ማለት መሰላችሁ፣ የአይጦች ቁጥር ያለ ልክ እየበዛ የነበረው ነገር አሁን ለተወሰኑ ሰዎች ብቻ መሰጠት ጀመረ። ስለዚህ የሆነ ብቻ ነው ግንኙነት የሚያደርገው፣ ህዝቡ ትንሽ ወደ ማሽቆልቆል መጣ። ያኛው እንደ ልብ መሆን አይችልም። ስለዚህ ምን ማድረግ ይችላል? ያኛው ደከም ሲል ወይ ደግሞ ሴፍ የሆኑ ኢንቫይሮመንቶች ላይ ሄዶ ምግብ ይበላል። ከዛ ውጭ ይተኛል። ከዛ ውጭ ይደበቃል። እነዛን ሽሽት ከሴቶች ጋር ግንኙነት አያደርጉም። እነዛን ሽሽት ድብቅ ማለት ይጀምራሉ። ትንሽ ኦድ የሆነ ባህሪዎች ማየት ይጀምራላቸው። በሌላ ቋንቋ ማለመሰላችሁ አሁን ሰልፍ ሴንተርድ መሆን የሚባለው ነገር፣ ሶሻሊ ኢንትራክት ማድረግ የሚባለው ነገር ቀስ እያለ እየቀነሰ የመጣበት ጊዜ ነው። አይጦቹ እንደ በፊቱ አይወጡም። ቢኮዝ ቢፈሯቸው ይቻሉ። ቀስ እያሉ መደበቅ ይጀምራሉ። ኮምፒቲሽኑ በጣም እያደገ መጣ። በጣም የሚገርማቸው ነገር ሌላኛው በጣም ከባድ ነገር አመጣ የሚለውም እናቶች ልጆቻቸውን ይወልዱና እናት አይሆኑላቸውም የሚል ሃሳብ ያወራል። ደስ የሚለ እንትን ይወልዷቸዋል ግን ደግሞ አይንከባከባቸው፣ ይወልዶና ይጥሏቸው ነበር። አንዳንዱ እንደውም መጣል ብቻ ሳይሆን ልጆቻቸውን ከልክ በላይ ምንድን ነው ይቀጧቸው እንደነበር ወይ ደግሞ ይመቷቸው ነበር። እየመቷቸው እናት ልጅ ወልዳ ልጇን መታ ተገል ነበር። ሶሳይቲው ትንሽ ለየት ያለ ባህሪ ማምጣት እንደጀመረ ይናገራል። ያችን ባህሪ ቢሄቨራል ሲንክ እንዳለው ያላችሁ እንግዲህ፣ ይሄ ሪሰርች ሌላኛው የሚጠራበት ስም ይሄ ነው፣ ቢሄቨራል ሲንክ የሚል ስም። ደካማው ድንግጥ ያለ ሁኔታ ውስጥ ገብቷል። እንደ በፊቱ አይሄድም። ታውቃላችሁ፣ ቴስቴስትሮን ሲሞት አቅምታት አላችሁ፣ እንደ በፊቱ መገናኘት፣ አቅም ማሳየት፣ ለመውጣት፣ ለመስራት አቅምታት አላችሁ። ቢኮዝ አብዛኛውን ጊዜ ካለን አትራክሽን ማል ወንድ ለሴት ያለው ሴት ለወንድ ያለውን ያጠፍቷል። ያ ብቻ አይደለም። እንደው ሄዶ እንኳን እንዳይጀግን ምግብ እንደ ልብ እያለ ትንሽ ሚኮረኩ ፈርጣማ ይሆን አይጣል ያንንም ሽሽት መደበቅ ጀምሯል። ሴቶች ለየት ያለ ባህሪ ማምጣት ጀምሯል። ይሄ ነገር ትንሽ ኦቨር ክራውዲንግ ወደ ሆነ ስቴጅ አመጣውና አራተኛው ስቴጅ ላይ መጣ። አራተኛው ስቴጅ ኢዝ ዴዝ ስቴጅ ይሏል ወይ ደሞ ቶታል ዲክላይን ስቴጅ ይሏል። ለምንድን ነው ይሄን ዲክላይን ስቴጅ ያለው? አንደኛ ሴቶቹ ኦልሞስት ሙሉ በሙሉ ማለት በሚቻል መልኩ ከወንዶች ጋር ግንኙነት ማድረግ ያቆሙበት ስቴጅ ነው። ወንዶቹ ፍላጎት እንደ በፊቱ የሚያሳዩበት ስቴጅ አይደለም። ባህሪያቸው ትንሽ ሲንክ እያደረገ ስለመጣ ምግብ አልሊሚት ዳለ። ግን አንዳንዶቹ ዊርድ የሆነ አክሽን ሲያደርጉ ይታዩ ነበር የሚል ሀሳብ ያወራል። ሄዶ መብላት መጠጣት፣ እነዚህ ነገሮች ነው ያሉት። ግን አንዳንዶቹ ሄዶ ድንግጥ የሚሉ ነገሮች ሚል ባህሪ ይታይባቸው ነበር። አንዳንዶቹ ምግብ እያል እየቀጨጩ ነበር፣ ምግብም እንደ ልብ አይበሉም ነበር። ልጅ እንግዲህ አስቡት በዚህ ሶሳይቲ የተወለደ ልጅ እንደ በፊቱ ከሱ በፊት እንደነበሩ ሶሳይቲዎች ኢንትራክት ማድረግ አይችልም። ይሄ ስቴጅ ማለት በነገራችን ላይ ከ700 እስከ 920 ባለው ቀን ማለት ነው። ይሄ ስቴጅ ማለት ሶሳይቲው ሊትራሊ ዲክላይን እያደረገ የመጣበት ስቴጅ፣ ቀስ እያለ እየወረደ መጣ። በጣም የሚገርማችሁ ነገር እንዴት ነው ቀጣይ ያለው ጀኔሬሽን፣ እንዴት ነው ፍጥረትም ስለሆነ አዲስ ነገር ለመሞከር ለመብላት፣ ግንኙነት ለማድረግ ይሞክሩ ነበር፣ ግን ራሳቸውን ማዳን አልቻሉም። ቢኮዝ ቁጥራቸው በጣም በሚገርም ፍጥነት እየወደቀ ነበር እንደሚል ታውቃላችሁ። ይሄ ሁሉ ነገር ሄዶ ሄዶ ራሳቸውን ማንሰራራት ስለከበዳቸው 920ኛው ቀን ላይ ኦልሞስት ሁለት ዓመት ተኩል ማለት ነው፣ የመጨረሻው አይጥ ከዛ ሞታ እንደወጣች ማለት አስቡት። የመጨረሻው አይጥ ስትወጣ ምግብ አለ፣ የሚያድናቸው ነገር አልነበረም፣ የሚፈልጉት ነገር እንደልብ አለ፣ አየሩ ይመቻቸዋል። ግን ከሁለት ዓመት ተኩል በኋላ የሆነ ሳሌ 2200 የደረሰ ሶሳይቲ ቀስ እያለ ዲክላይን ሲያደርግ ታዩታላ። እና ይሄን ሪ ከዚህ ሪሰርች ወስዶ ምን የሚል ሀሳብ ያወራል? ኦቨር ፖፕሌሽን የሚባለው ነገር ሲፈጠር ወይም ደግሞ የህዝብ የህዝብ ቁጥር ከልክ በላይ መብዛት ሲጀምር ማይቀሩ ነገሮች አንሊሚትድ የሆነ ነገር እንኳን ቢኖር ሃይራርኪካል ግሩፖች መፈጠራቸው አይቀርም። በጡንቻ በሉት በገንዘብ በሉት በሆነ ነገር ፈርጠም ያለ ሶሳይቲ ይመጣና ይህ ፈርጠም ያለ ሶሳይቲ እንደ ልብ የሚገኘውን ነገር ለራሱ ምርጥ ምርጡ ነው ይወስዳል። በምግብም በሉት በሚጠጣም በሉት የተሻለም ነገር በማግኘት ይሄዳል። ሌላኛውስ ግሩፕ፣ አሁን ጃፓን እየሄደችበት ያለው ስቴጅ ማለት በጣም ኮሪያ እየሄዱበት ያለው ስቴጅ፣ እነዚህ ሰዎች በቃ ምግብ ላይ በጣም ኮንፈርት ዞን ላይ ትኩረት ያደርጉ እና ሴክሹዋል የሆነውን ነገር ይተውታል። እንደውም አንዳንድ መንግስቶች እያለቀሱ እስኪጠይቁ ድረስ ሶሳይቲው የሆነ ፒክ አወር ላይ የሆነ ፒክ ሞመንት ላይ ደርስና ቀስ እያለ ዲክላይን ያደርጋል። እንደ ልብ ኤቭሪቲንግ እያለ ኦቨር ፖፑሌሽን ስኬርሲቲ ሜንታሊቲ ያመጣል። ስኬርሲቲ ሜንታሊቲ ቢሄቨራል ሲንክ ያመጣል የሚል አይነት ሀሳብ ያነሳል። እኔ ዶ ሌላኛው የወሰድኩት ነገር ዩቶጵያ ውስጥ ብትኖር እንደምትፈልጉ ኤቭሪቲንግ ብታገኙ፣ የሆነ ሰዓት ላይ ክላስ ይፈጠራል፣ የሆነ ሰዓት ላይ ጥል ይፈጠራል። እንግዲህ ሰዎች በባህሪያቸው የሰዎች አእምሮ ኮራፕትድ ሆኗል የሚባለው አንድም ለዚህ በዚህ መንገድ ጥናቱን አወጣ። ግን አንዳንድ ሰዎች ይህንን ጥናት ይቃወሙት ነበር። ለምን? ምክንያቱም ሰውን ከሌላ ፍጥረት የሚለየው አንድ ወሳኝ ነገር ምንድን ነው ብዬ ብጠይቃችሁ ብዙ ሰው ሊል የሚችለው ማሰብ መቻሉ እውነት ነው። በአይጥ ብዙ ነገር ሊሞከር ይችላል፣ ግን ማሰብ የሚችልን ፍጥረት እንደ ሰው ማሰብ ከማይችል ፍጥረት ጋር አታች አድርጎ ሰው በቃ እንዲህ መሆኑ አይቀርም ከሚል ሐሳብ ጋር አታች ማድረግ ልክ አይደለም ኢስ ኖት ፌር የሚል ሐሳብ ያመጣል። ቢኮዝ ሰዎች በጣም ኮምፕሊኬትድ የሆነ ባህር ያለን ፍጥረቶች ነው። ይሄን እንጥና ሰምተን ልንለወጥ እንችላለን። ስለዚህ ፖፑሌሽን ስለበዛ ብቻ ሶሳይቲ ዲክላይን ያደርጋል ብሎ ማሰብ አስቸጋሪ ሃይማኖት የሚባል ነገር ያለው ፍጥረት ነው። ኢማጂን ከሱ በላይ የሆነ ኃይል አለ። ስለዚህ ራሱን በፕሪንስፕል የሚመራ ፍጥረት ነው። ይህንን ፍጥረት እንደነዛኞች ሁሉ እየሄደ ዲክላይን ያደርጋል ብሎ ማሰብ አስቸጋሪ ነው ብሎ የሚከራከሩ በጣም ብዙ ሳይንቲስቶች አለ። በጣም ሲምፕሊስቲክ አረከው የሚል አይነት ኮምፕሌን እንደመጣበት ታያላችሁ። ግን የሰውየው አርመንት ይህ ሪሰርች የሚቀበሉ ሰዎች አርመንት ምንድን ነው? እንዴትም ብላችሁ ልታስቡ ትችላላችሁ። ሰው እውነት ነው ያገናዝባል ልትሉ ትችላላችሁ። አሁን ያለውን የዓለማችን ሁኔታ ግን ስታዩ፣ አካሄዱ ወደዛ እየሄደ ነው የሚል አይነት ሀሳብ ያወራል። እያደግን ነው ፒክ ፖፑሌሽን ሞመንት ላይ መድረሳችን አይቀርም። እዛ ጋር ስንደርስ ሪሶርስ እንኳን ቢኖር ስኬርሲቲ ሜንታሊቲ መምጣቱ አይቀርም፣ ቀስ እያለ እያወረደን ይሄዳል የሚል አይነት ሀሳብ ያወራል። ብሄቨራል ሲንክ ወይ ደግሞ ማይስ አበንደን ቲዎሪ ይህንን ጥናት ያወራል። እንዴት አያችሁ? ጥናቱ ወዴት እየሄድ ነው ብላችሁ ታስባላችሁ? ከዚህ ተነስታችሁ ይሄ ነገር የምር ከሰው ጋር ሪሌት ማድረግ ይችላል ወይስ አይጥ ላይ ጀምሮ አይጥ ላይ የሚያቆም ቲዎሪ ነው ብላችሁ ታስባላችሁ? ይህንን ጥያቄ እስኪ ወደ እናንተ ላምጣው። እንግዲህ ይህን ቴዎሪ በዚህ መንገድ አይችዋለሁ። ይህን ሀሳብ ከወደዳችሁት፣ ይሄ ሀሳብ ከተመቻችሁ ከትንሽ ጊዜ በፊት ስቶይሲዝም የሚል ስለ ስቶይሲዝም ወይም ስለ ስቶይኮች የሚያወራ አንድ በጣም አሪፍ የሆነች ቪዲዮ ሰርች የላችኋል። እዚሁ ካነበብኩት የሚለው ሲሪስ ስር ከዚህ ቪዲዮ ስር መጀመሪያ የምታገኙት ቪዲዮ እሱን ነው። እሱን ክሊክ አርጋችሁ እዛ ቪዲዮ ላይ እዛ እንገናኛለን። እኔ ግን ሌላ በአዲስ ሀሳብ ቀጣይ ሳምንት እንዲሁ በዚህ ካነበብኩት በሚለው ሲሪስ እንገናኛለን። ክብራችሁ ስለሆናችሁ በጣም አድርግ ያመሰግናለሁ። ቀጣይ ሳምንት በሌላ ሀሳብ እንገናኛለን። መልካም ሳምንት።